የህብራዊነት ድምፅ የሆነው የደቡብ ሬዲዮና ቴሌቪዥን ድርጅት ከህትመትና ከብሮድካስት ሚዲያ ባሻገር የዘመኑ ቴክኖሎጂ ውጤቶች በሆኑትና በርካቶች በሚያዘወትሩት የማህበራዊ ሚዲያ አማራጭ መረጃዎችን እያደረሰ ይገኛል። ዘመኑን ለዋጀ የሚዲያ አማራጭ፣ ለፈጣንና ተለዋዋጭ ዓለም፣ ለዘመነ የኑሮ ዘይቤ የእኛ መረጃ በእጅጉ ያስፈልጎታል። የመረጃ ምንጮን ያስፉ። ለትክክለኛና ወቅታዊ መረጃ የደቡብ ሬዲዮና ቴሌቪዥን ድርጅት ዲጂታል ሚዲያን ምርጫው ያድርጉ። በፌስቡክ፣ በትዊተር ወይም በኤክስ ገጽ፣ በዩትዩብ፣ በቴሌግራምና ድረ ገጽ የዲጂታል መረጃዎችን ያለገደብ ገደብ ያገኙ። መረጃን ለማግኘት በማህበራዊ ሚዲያ ገጻችን ላይ ሳውዝ ሬዲዮ ንድ ቴሌቪዥን ኤጀንሲ ብለው ይፈልጉን ያገኙናል። ስርቲ ጂቪ ኢቲ ደግሞ የድረ ገጻችን መገኛ ነው። ይወዳጁን፣ ይከታተሉ፣ ያጋሩ፣ ቤተሰብ ይሁኑ። የዲጂታል ሚዲያ ገጾቻችንን ላይክ፣ ሰብስክራይብ፣ ፎሎና ሼር ስለሚያደርጉ እናመሰግናለን። የደቡብ ሬዲዮና ቴሌቪዥን ድርጅት ዲጂታል ሚዲያ